ቼልሲ የአውሮፓ ቻምፒዮን ቼልሲ ሪያል ቤቲስን አራት ለአንድ በማሸነፍ የአውሮፓ ኮንፈረንስ ሊግ ሻምፒዮን ሆኗል። ረቡዕ ምሽት በተደረገው የአውሮፓ ኮንፈረንስ ሊግ የፍጻሜ ጨዋታ ሪያል ቤቲሶች አንድ ለዜሮ እየመሩ እረፍት መውጣት ቢችሉም ቼልሲዎች ከእረፍት መልስ ባስቆጠሯቸው አራት ግቦች ሻምፒዮንነታቸውን ተጎናጽፈዋል። ሪያል ቤቲስን ቀዳሚ ያደረገችውን ግብ ኤዛል ዙሊ በ9ኛው ደቂቃ ቢያስቆጥርም ቼልሲ አሸናፊ ያደረጉ ግቦችን ኢንዞ ፈርናንዴዝ፣ ጃክሰን በ70ኛው ደቂቃ፣ ጀደን ሳንቾ በ83ኛውና ካይሴዱ በ91ኛው ደቂቃዎች ላይ በማስቆጠር ሻምፒዮን አድርገውታል። የእንግሊዙ ክለብ ቼልሲ ረቡዕ ምሽት የአውሮፓ ኮንፈረንስ ሊግ ማሸነፉን ተከትሎ አራቱንም የአውሮፓ እግር ኳስ ማህበር የሚያዘጋጃቸውን የክለብ ውድድሮች ያሸነፈ የመጀመሪያው ክለብ ሆኗል። ሰማያዎቹ ከዚህ በፊት ዩኤፋ የሚያዘጋጃቸውን ሶስት ውድድሮች ማለትም ሻምፒዮንስ ሊግን፣ ዩሮፓ ሊግን እንዲሁም የሱፐር ካፕ አሸናፊዎች መዋንጫዎችን ማሸነፋቸው ይታወሳል። ታላላቅ የክለብ ውድድሮች መዋንጫ ማሸነፍ የመጀመሪያው ክለብ ሆኗል። አሁን ደግሞ የዩሮፓ ኮንፈረንስ ሊግን ያሸነፈው ቼልሲ አራቱንም የዩፋ ታላላቅ ክለብ ውድድሮች ዋንጫ በማሸነፍ የመጀመሪያው ክለብ ሆኗል።